አሰላሙ ዓለይኩም ወራህመቱላህ ወበረካቱሁ አኽዋት፣ እንዴት እንዴት ናችሁ? ደህና ናችሁ? እንደው ከስንት በኋላ መጣሽ የሚል ሰው አይጠፋም። ብዙ ሰው ጠፋሽ ጠፋሽ እያለችኝ ነው። ደህና ነኝን፣ አልሐምዱሊላህ። እናንተ እንዴት ናችሁ? በያላችሁበት የአላህ ሰላም ጥበቃውን፣ ክብካቤ ይለያችሁ። እኔ በጣም ደህና ነኝ አልሐምዱሊላህ። ያው አምስት ወር ሆኖኛል ዩቲዩብ ላይ ከገባሁኝ። በእርግጥ ደህና ነኝ አልሐምዱሊላህ። የጠፋሁት በሰላም ነው ሙሽራ ስለነበርኩ ነው። እና ሙሽርነት ያጠፋል እንዴ ካላችሁኝ ሆናችሁ እዩት። እኔ ሌላ ምንም አልላችሁም አላብራራም። ሆናችሁ እዩት ነው እምላችሁ። እና ከዚህ በኋላ ኢንሻአላህ በትምህርታችን ቀጥላለሁ ብዬ አምናለሁ። ሌሎች ስራዎች ሌሎች ትምህርቶችንም እንደዚሁ መረጃዎችንም በደንብ አድርጌ ወደ እናንተ ለማስተላለፍ ሞክራለሁ። በእርግጥ ናፍጋችሁኛል። ብዙ ህዝቦች የትነሽ ጠፋሽ ስለምትሉኝም ራስቸዋል ኢትዮ ራስ መኖሬን ሁሉ እና እንሻላ ዛሬ የገባሁበት ትልቁ ነገሬ ግን ለማስታወስ ነው። እኔ ሁሉ ጊዜ ኢትዮብ ላይ እንደምነግራችሁ ገንዘብ ልሰራበት ምናምን አይደለም ፎከስ። እኔ አይቸውም ገንዘብ እየሰራ ይሆን አይሆንም አላውቅም ትልቁ ነገር ግን እናንተ እህቶቼ ራሴንም ይሁን እህቶቼን የማስታወስ ነው። ፈዘኪር ፈኢነ ዚክረ ተንፋዑ ልሙእሚኒን ሲል አላህ ስብሓነ ወተዓላ ያላመኑትን ወይም የማያውቁትን የከፈሩት ወይም ውሽርኮችን ሳይሆን አማኝ የሆኑ ሰዎችን ማስታወስ ይጠቅማልና ና አስታውሳለ አማኞች በመካከል የሚያስታውሳቸው ይፈልጋሉ፣ የሚያስታውሳቸው ያስፈልጋቸዋል ማለት ነው። ይህን ሲለን አላህ ስብሓነ ወተዓላ እና ለማስታወስ ነው ራሴንም እናንተንም ከፊታችን ከ ነገ ተነገ ወዳ ኢንሻ አላህ ዛሬ ሀያ ዘጠኝ ነው። ወላህ አለ መቼ መግባት እንዳለበት ያው፣ በጨልቀ ስለሆነ የምንሄደው ታላቅ ቀናቶች እየመጡ ነው። እነዚን ቀናቶች መሰረት በማድረግ ብዙ ሰዎች በእርግጥ ይህንን ታስተውሉት ይሆናል ማትዘነጉት ይሆናል ግን፣ ስለ እነሱ የተወሰነ ለማስታወስ ያክል ነው ዙልሒጃ

ሊከ ዲኑ ልቀይም ፈላ ተዝሊሙ ፊህና አንፎሰኩም አለን። አላህ ሱብሓነሁ ወተዓላ ሰማይና ምድር የፈጠረ ጊዜ አላህ ሱብሓነሁ ወተዓላ አስራ ሁለት ወራቶችን አደረገ ከነሱም ውስጥ አራቱ ሁሩም ናቸው። አሽሁሩ ሁሩም የሚባሉ ሲሆኑ በነሱም ውስጥ ደግሞ ራሳችሁን አትበድሉ አለን አላህ ሱብሓነሁ ወተዓላ። እና እንደዚሁም ደግሞ ስለዚህ ስለ ዙልሒጃ አስራቶች ቀናቶች ሲነግሩን ረሱሉላህ ሶለላሁ አለይሂ ወሰለም ምን አሉ? አፍዶሎ አያሚ ዱንያ አያሙ ልዐሽር አሉ። ያኔ አሸራ ዙልሂጃ ማለታቸው ነው። ከዱንያ ቀናቶች ሁሉ በላጭ እኮ ቀናቶች የዙልሂጃ አስር እብን ቀይም ረሒመሁላህ እነሱን ይዞ ሌሊቶቹ ከሆኑ የረመዳን ይበልጣሉ ያሉበት አለ ቀን ከሆነ ግን የሚበልጣቸው ቀናት የሉም በማለት ብለዋሉ ማለት ነው ሌላው እነዚህን ቀናቶች ታላቅ ከሚያደርጋቸው ነገሮች አላህ ሱብሐነሁ ተዓላ ምሎባቸዋል ወልፈጅር ወለያሊን ዓሽር ያለባቸዋሉ እንደዚሁም በሀጅ ወራቶች መገኘ በሀጅ ወር ውስጥ መገኘታቸው ነው አልሐጁ አሽሁሩ ማዕሉማት እነዚህ ቀናቶች በጣም አፍል ከዱኒያ ውስጥ ካሉ ቀናቶች በላጭ የሚባሉ ቀናቶች መሆናቸው ልዩ ያደርጋቸዋል። እንደዚሁም ረሱላ ላ ስለም ምን አሉ? ማሚን አያሚን አመሉ ሳሌ ፊህን አሀቡ ኢለላ ሚን ሀዚ አያሚን ሽር፣ አሉ ከዚህ ቀናቶች እኮ የበለጠ ስራ ተሰርቶ አላህ ዘንድ ተወዳጅ የሚሆኑበት ቀን የለም፣ ሲሉ ሰሃባዎች ምን አሉ? ቃሉ ወላ ጃሃዱን ፊ ሰቢልላ ረሱላ። እነዚህ ሰሃባዎች ምን አሉ? ጃሃድስ ቢሆን በአላህ መንገድ በሌሎች ወራቶች የተጋደለ ሰው

እንዳው ቢስተካከለው እንኳ የሚባለው ምንድነው፣ አንድ ሰው በራሱም በነፍሱም በገንዘቡም ጀሃድ ወቶ የቀረሰው ቢሆን እንጂ ሌላ መልካም የሰራ ሰው በዚህ በዚህ መልካም በነዚህ ቀናቶች ከሚሰሩ መልካም ስራዎች አይበልጥም አሉ ማለታቸው፣ ይሄ የነዚህ አስርት ቀናቶች ታላቅነትን ከሚያገዝፈው ነገር ነው ማለት ነው።

ዱዓ እንደሆነ ያመለክተናል። ማለት ነው ላይ ላይ አላህ ስብሓን ወተዓላ የውመ ከለቀ ሰማዋት ወልአርድ ሚንሁና ሰማይና ምድር ንኮ አላህ ስብሓን ወተዓላ በፈጠረ ጊዜ ካለ በኋላ ሚንሃ ኣርባዓቱን ሁሩብ ካለ በኋላ ዛሊከ ዲኑ ልቀይም ፈላ ተዝሊሙ ፊህና አንፉሰኩም ሲለ ራሳችሁን ግን በነሱ ውስጥ አትበድሉ ሲለን፣ ትልቁ ነገር በደ ራሳችንን አለመበደላችን በዱንያም ለውርደት ለዝቀት፣ ለመልካም ነገር መነፈግ እንደዚሁም ለደስታ ማጣት በኢባዳ መርካትን ማጣት እንቅልፍ ማጣት ሰላም ማጣት እንደዚሁ ከእንደ አይነትን ሰላምን ራስን እረፍትን ከሚነሱ ነገራቶች እንደዚሁም ደግሞ በአኺራም ደሞ ክስረትን በመጨረሻም ለጀሃነም ከሚዳርጉ ወንጀሎች ማእስያዎች፣ ራቁ ማለት ነው ማለት ነው። ራሳችንን በዱኒያም ላይ አዛ ከሚያደርጉን ነፍሳችንን ሰላም ከሚነሷት በአኺረም ከአላህ ጋር አጣልተን ጀሃነም ከሚያስገቡን ወንጀላቶች ራቁ እያለን ነው። ማነው አላህ ሱብሃነሁ ወተዓላ እንደዚሁም ደግሞ ነፍሳችንን መበደላችን። እንደዚህ አይነት ቻንሶች ሲመጡ ሙእሚን አለመጠቀሙ ራሱንም መንፈግ መበደል ነው፣ አይደል እንዴ? እንደዚህ ሐጃችንን የዱኒያ አኸራ ሐጃችንን ልንጠይቅ ሐጃችን ልናወጣበት የሚገባ ለሙእሚን አትራፊ ጊዜያቶች ሲመጡ ገበሬ የራሱ የሆነ የሚዘራበት የሚያጭድበት እንደዚሁ የሚያመርትበት ጊዜ ያለው አይደል። በዛ መዝራት ባለበት ጊዜ ቢተኛ ወይም ቢዘነጋ መቼም የሚያጭደው ነገር አያገኝ ማለት። እንደዚሁም አንድ ነጋዴ አመቱን ሙሉ አንድ አይነት አይደል፣ ለሚያተርፍበት ጊዜ ያለው ደግሞ ስራ ደከም የሚልበት ጊዜያቶች አሉ አይደል። በዛ ጊዜ መስራት ባለበት ጊዜ ካልሰራ ቀጣይ የራሱንም ቤተሰቦቹንም ለችግር ይዳርጋል። ሙኡሚንም እንደዚህ አይነት ቻንሶች ሲመጡ ካልተጠቀመባቸው ራሱን ይበድላል ማለት ነው ስለዚህ ራሳችን በዱንያም ያለንን ሀጃ ለአኽራም ያለንን ለጅን ዝግጅታችንን አላህ ሱብሃነሁ ወተዓላ እንዳገራልን ዱዓ በማድረግ ልንጠቀምበት ይገባል ማለት ነው። እኛ ራሳችን ያለንበትን ችግር ወደነው ቁጭንንል አይገባም። እንደዚያ ከሆነ መቼም ልንቀየር አይገባም። ሰራተኛንን፣ ወይም ጤናተናል፣ ወይም ልጃተናል፣ ትዳራተናል ዝም ብለን ቁጭ ካልን አብሮ የሚዘልቅ ነው። ለምን መሰላችሁ አላህ ምን ላይ ይይሩ ማ ቢ ቆውሚን ሀታ ይይሩ ማ ቢ አንፎ ሲም። አላህ ስብሓን ወተዓላ የሰዎችን አህዋል አይቀይንም ወራሳቸው ያሉበትን መጀመሪያ እስካላስተካከሉ እስካልቀይሩ። ለምን መሰላችሁ እኛ ጠልተኑ ያለንበትን ሁኔታ ጸይፈነው ዱአ አድርገን ሰበብ አድርሰን ለመውጣት እስካልታገልን ድረስ ሁኔታው አይቀየርልንም። እኛ ሰበብ ማድረስ ዱአ ማድረግ ግድ ይለናል ማለት ነው እና ዱአችንን ካደረግን ግን አላህ ስብሓን ወተዓላ ሀጃችን ይቀበለናል። የነቢያቶችን አላህ ስብሃነሁ ወተዓላ ከችግር ነፃ እንዳወጣቸው ከነገረን በኋላ ሙእሚኖችንም ወከዛሊከ ኑንጂል ሙእሚኒን፣ ልክ ሙእሚኖችንም እንደዚሁ ነጃ እናወጣቸዋለን ብሎናል። እና ሀጃችንን ምንም ያክል ቢገዝፍ ለአላህ ቀላል ነው ምንም ነውና የዱንያም የአኸራ ሀጃችንን መጠየቅ አለብን። እነዚህ አስራቶች ቀኖች ሳንጠቀምባቸው እንዳናልፍ። ከነዚህ አስራቶች ቀኖች ከሚሰሩ ኢባዳዎች ውስጥ ብዙ ኢባዳዎች ይኖራሉ። ከነዚህ ውስጥ በላጩ አላህን አብዝቶ ማውሳት ተህሊል፣ ተክቢር፣ ተስቢህ፣ ተህሚድ፣ እንደዚሁም አላህን አብዝቶ መማፀን፣ ሰደቃ መስጠት፣ ቁርአን መቅራት፣ ሶላት ወቅቱ መጀመሪያ ዋጅብ የሆነ ሶላት ወቅቱን ጠብቆን በአግማቡ መስገድ፣ ከዚም ተጨማሪ ስናዎችን መስገድ፣ እንደዚሁም ኸይር ነገር ሁሉ የተባሉ ነገሮችን ማብዛትና ለእነሱም ተገዥ መሆን መቻል አለብን ማለት ነው። እና እነዚህ ቀናቶች በላጭ ናቸው ከተባለ በላጭ የሆኑ ሰራዎችን በመስራት ይበልጥ ወደ አላህ በመቃረብ አትራፊ የሆነን ቦነሶቹ ልንጠቀምባቸው ይገባል። የሚል ማስታወሻ ነው። ይህ ለእኔም ለእናንተም ጠቃሚ ያለ ያድርገው ኢንሻላህ። በቀጣይ ደግሞ እንፈልጉትን የምሰራላችሁንም ኢንሻላህ ከታች ኮሜንት ላይ ያስቀምጡልኝ። ከዚህ በኋላ ጥሩ በማስታወሻዎች ላይ በመረጃዎች ላይ ከእናንተ ጋር ያገናኛለሁ። የሚል አሳባለኝ አ ያሳካልኝ። ሀዛ ላ አለሙ ዘላ ይቅርታ። ወሰላ አለ አላ ነቢና ሙሐመድ አላ ሌ ሰ ሰላም